ማንም በእኔ እና እሷ መሀል አገባሁም፣ አለ አንቺ። እሱ እየተጠቀመብሽ ነው፣ አየሽ። እኔ ለማናደድ አንቺ እንደ እቃ እየተጠቀመብሽ ነው። አንቺ እቃ ነሽ፣ እቃ። እኔ ለማናደድ በአንቺ በኩል መጣብኝ፣ አንቺ ግን ለዛ ነገር እድል ሰጠሽ። አንድ ነገር ከአንቺ ነው የተማርኩት፣ ከቤት እንደዚያ ውሻ ሰውን ማድረግ ከአንቺ ነው የተማርኩት፣ ከእኔ በቃ እኔ አልኩሽ፣ በቃ ከአንቺ ጋር ነው የምልሽ። ከአንቺ ጋር ምናምንሽም እዛው ከእራስሽ እንችልሽ እዛው ቁጭ ብለሽ ንገሪኝ እስኪ። በቃ ለዚሁ ብቻ ነበር፣ ለዚሁ ብቻ የትዝታ ክምርና ብዙ ሕመም ትቶ ለመሄድ ትላንት ነበር የደከመው። ዘላለም የሚያንስ የሚመስል መዋደድ በአጭሩ ነበር ሲሆን ከማየት በላይ ሕመም አለ ምክንያንቺ ነገር ረፍዷል። በዙሪያሽ ምሳሌ ሚኪናው አትጥሪ እሱን ሚኪና ረፊ አትጥሪ ሲጀመር ማለት ነው። እኔ ማውራት አልፈልግም ነበረ። አንቺ እኮ ማለት የጓደኛሽን ፍቅረኛ የቀማሽ ሴት ነሽ። አስታውሺው ካሳለፍሽ ነው ጥሩ ጊዜያት ከቻልሽ አንድም እንደ ሰው አይደለም ፍርዱ ና ይሄ አስታውሺው። ሻይ ሰለችሽም ምንም ይላል ማለት ነው። በጣም ይቅርታ ያኩሽ፣ ለሌላ ሰው ተጠቀሚ። ለምን አንድ ተራ ሰው ቢቀርብሽ ባይቀርብሽ፣ በዛ ላይ ደግሞ ምቀኛ። ሰላም ድና፣ የተከበራችሁ የማማ ጨቤ ቤተሰቦች፣ ደህና ናችሁ ያላችሁ? ህግማ፣ ሰላም ሰላም፣ ናችሁ። ማማ ሰላም፣ ማሚ ሰላም ሰላም ሀያቸው አም እአቴም ሰላም ቤት ሰላም ደህና ናችሁ ወይ ያቅቅላም አም እና ውዶችዬ ያው እንደምታውቁት ከጀሙ ናት ጋር ተጣልተናል እና እና ለሁሉም ሴቶች ዛሬ ምን ማለት ትፈልጋለውኝ እኔ ይቅርታ ይቅርታ ማለት ትፈልጋለሁ፣ ማለት ነው። እንደገና የሴት ልጅ እናት ነኝ። የልጄን የመጨረሻ ህይወትን እኔ አላቅም። ምን ይግጣማ ታይግጣማ። እንሻላ ጥሩ ነገር ላይ ትዋልልኝ። ማምዝች ጋ ሴት ናት፣ እህትም አለኝ ሴት ናትም፣ ሴት ናት፣ እኔም ሴት ነኝ። እንደገና ሌላ ጓደኞችም ሴቶች ናቸው። ና ቀርበ ማለት ዛሬ በጣም ተጻጽቻለሁ። ለዛ ዛሬ እነጀሙ ሰፈር ላይ ነው የምንገኘው ማለት ነው እማቲ ሱቅ ናት። ሲቀጥል ደግሞ ማማንም ይዘናት መጥተናል። ይክማም ከኛ ጋር አለች እና የዛሬው እንትናችን ምንድን ነው? ጀሞን ይቅርታ መጠየቅ ይቅርታ ማለት አለብን። ለዛ ባለፈውም እኔና እሷ መሀል ገብታ ተጣልታ ነበረ። አንቺም ይቅርታ ማለት ስላለብሽ ነው ይዤሽ የመጣሁት። ማማ ረፊያ ረፊ እና ቤተሰብ አብራችሁን ሁኑ። የይቅርታ ቀን ነው ዛሬ። እንግዲህ መልሷ ምን ይሆን አብረን የምናየው ይሆናል። ተከተሉ ማለት ነው። ላይክ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። አብራችሁን ሁኑ። እንግባ በራቸው። እዚች ጋር እናንኳኳለን ማለት ነው። ይታርቀኝ ይመስልሻል? ቻግን እንጂ ሰውነት ታቆኝ እንጂ

ቤት አለች። ያው ንግባ ጀሙ አለች ብላኛለች። እየገባና አንዴ ይጠር ይለኝ እዚህ ጋር። ሰላም ነው፣ ጀሙ ነው። ሰላም ለምን መጣሽ? ለምን መጣሽ?

ነይ ቅርታ እየጠየኩሽ አያስፈልግም፣ ብላ አልፈልግም አለ እኔ አልፈልግም፣ አልፈልግም። ግን ከአንቺ ጋር ምንም ነገር አልፈልግም

የሆነብሽና ይቅርታ፣ እኔ ያንን ነገር ስለማስብ ነው ገባሽ? ከአንቺ ጋር አፍላካ አለ ለሰው ልጅ ሁሌም ደካማ አልፈልግም። ውጪ ውጪ ከቤት እንደዚያ ውሻ ሰውን ማድረግ

ይቅርታም ይባባላል። እሺ ጀሚላ፣ አንቺ ውጪ ምልታው? ምን ምን ምልታው ከልሽ ብዙ ነገር አወራለሁ ግን ብዙ ብዙ ነገር ብዙ ምናምን ነገር እያልሽ ነው ውጭ በጣም ላሰጣችሁ አይፈልግም፣ ምናምን በብዙ ነገር ሰማሰጣችሁ ይችላል። ምናምን ታይ በጣም ማድረግ እችላለሁ። እንደ አንቺ አፌን አልከፍትም። አፍ መክፈት ነው የሚጠበቅብኝ፣ አፍ መክፈት ብቻ ነው የሚጠበቅብኝ። ሌላ ሩቅ ምናምን አልሄድም። አፌ ልክ እንዳንቺ ቁጭ ብዬ መክፈት። ለራስ አይሰለችሽም? ምንም አይደብርሽም? አንቺ ለአሁኑ ማለት ነው። በጣም ይቅርታ ያልኩሽ ነው ያዥ፣ ይጠቅምሻል። ለሌላ ሰው ተጠቀሚ ይቅርታሽን። እኮ በጣም ብዙ ሰው በዙሪያ ስላስቀየምሽ አትለምኚ። ለምን ትለምኚኛለሽ? እኔ አንድ ተራ ሰው ቢቀርብሽ ባይቀርብሽ፣ በዛ ላይ ደሞ ምቀኛ፣ ለአንቺ ምቀኛ ቢቀርብሽ። ለሌላ ብዙ ያስቀየምሽ ሰው አለ፣ ለዛ ተጠቀሚ። የኔና አንቺ ነገር ረፍዷል፣ አበቃ። ለምሳሌ ሚኪ ነው፣ ሚኪ ነው አትጥሪው፣ እሱን ሚኪ ነው እረፍ። ያትጥሪ ሲጀመር ማለት ነው እኔ ከማውራት አልሰለድም ነበረ። አንቺ እኮ ማለት የጓደኛሽን ፍቅረኛ የቀማሽ ሴት ነሽ።

ማንም በኔና እሷ መሀል አገባውም አለ። አንቺ እሱ እየተጠቀመብሽ ነው፣ አየሽ እኔን ለማናደድ፣ አንቺ እንደ እቃ እየተጠቀመብሽ ነው። አንቺ እቃ ነሽ እቃ። እኔን ለማናደድ በአንቺ በኩል መጣብኝ። አንቺ ግን ለዛ ነገር እድል ሰጠሽ ማለት ነገር ሽና አሳልፈሽ ለወንድ ልጅ ሰጠሽ። እና ቻሊንጅ ይባል ወጪ ወጪ

እንድታቅ ነው የምትፈልጊው ማሚ? ምንም ነገር መስሎ። አይ አቅሻለሁ። አንቺ ለሰው ክብር የለሽም። ማንም ጉዳይሽ ሻ አይደለም ማንም ቢሰማ ምናምን። እኔ ደግሞ እንደዛ አይደለሁም። ውጪ እሺ። መልካት ትስሪ። እሺ ውጪ። እሺ፣ ለምን አትሄጂም? በቃ እኔ እኮ ይቅርታ እየጠየቅኩሽ ነው። አይ አፌን እንዳካፍት እያደረግሽኝ እኮ ያለሽው አንቺ ነሽ። እኔ እኮ ፈጣሪ አይደለሁም። ገባሽ? አንዱን ስትመጪ አንዱን ነመሰጠሽ ገባሽና፣ ክፈች፣ ክፈች፣ በሩን ክፈች፣ ጀሚላ ክፈች፣ ጀሚላ አንቺ ነው ክፈች። ኦኬ እና ቤተሰብ እንደምታውቁት እኔ የመጣሁት ለይቅርታ ነበረ። ነገር ግን በሩን ገብታ ዘጋች ማለት ነው። ሁሉም ደግሞ ሚስጥር አለ አወጣብሻለሁ፣ እንደዚህ አደርግብሻለሁ ወይ ምናምን እያለች ታስፈራራለች። እና ምንም አይነት ሚስጥር ቢኖርሽ አውቃለሁ። እዚች ጋር ቁመሽ እንደምትሰሚኝ ማለት ነው። አውቃለሁ እዚች ጋር ቁመሽ እንደምትሰሚኝ ነገር ግን ማለት ነው ሁለተኛ እኔ ይቅርታን ብያ አልጠየቅሽም፣ ደጅሽም አልቀርብም። እንዳትቀርብኝ እንዳትመጪ ይክራም ብለሽ መተሽ ፈልገሽ ጸጥቶች ምናምን እንዳትመጪ እኔ ጋ ገባሽ እና የበኩሌን ተወጥቻለሁ። ያስቀየምኳትን ነገር እንዳለ ይቅርታ ልጠይቃት ነው የመጣሁት እንዳልኳችሁ ማለት ነው። ነገር ግን ውሻ አድርጋ ከቤት እንደዚህ እንድወጣ አድርጋ በሩን ዘግታብኛለች ማለት ነው። እንግዲህ የዛሬ ጓደኛ ማለት ይሄ ነው። እኔ በራሴ አልፈርድም። የተናደደ ብዙ ነገር ይባባላል። የተገዳደለ እራሱ ይቅርታ ይባባላል። ኖርማል ነው። ገባችሁ። ግን እሷ ያደረገችው ደግሞ በጣም መጥፎ ነገር ነው። ብቻ ይሄንን ይመስላል። ያኔን ምንድነው መናገር አቅቷችሁ ያውቃል እኔ እንዴት ነው ቢስሚላ በቃ እኔ ተጸጽቼ ቤቷ ድረስ መጣሁ፣ ይቅርታ ጠየኳት፣ አልተሳካም። ይህንን ነገርን እንድታቁልኝ እፈልጋለሁ። ተጸጽቻለሁኝ፣ ቁመው ቀርበ ማለቴ ለእሷ እናም ደግሞ በሌላ ሴቶችም እኔም ሴት ልጅም ስላለኝ እህትም ስላለኝ ገባችሁ አደላ የሰው ልጅ ያው እንዳልኳችሁ ያጠፋል። ሲጸጸት ደግሞ መቶ ይቅርታ ሲል ይቅርታውን እንደመቀበል የተገዳደለ ራሱ ይቅርታ ይጠያየቃል፣ ይባባላል። ኖርማል ነው የቁሞ ቀራለች ተብሎ እንደዚህ ጮቤ መርገጥና በር ሰው ላይ መዝጋት። ለማንኛውም ይህንን ይመስል ነበር። ሰዋት አታስቸግራት፣ አለመደችም ከእኛም። አላጅ ባይሆን አብረን በፍቅር ያለቅነው ጊዜ ያስታርቅ እንጂ ሰዋት አታስቸግራት፣ አለመደችም ከእኛም ባይሆን አብረን በፍቅር ያለፍነው ጊዜ ያማደን እንጂ አስታውሺው፣ ካሳለፍነው ጥሩ ጊዜያት ከቻልሽ እንዱ እንደ ሰው አይደለም ፍርዱ። ናሄ አስታውሺው፣ ሰው ሳይሰማ ካሳለፍነው አለ የሚያስማማ የማምኛለው ፍቅር ለኔ ከማ አማላች ጋርሽ የለኝምና ሁነኛ ምለው ካሳለፍ ናችሁ ጥሩ ቅን አንዱን ለርቁ ልክ ያለው አደራ ብቻ ታሪክ አርገሽው እንዳንለያይ